አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወደ የተከበራችሁ ህያት ቤተሰቦች እንዴት ናችሁ? ደህና ናቸው? ወይኔ ጋ አልሐምድላ አፍያ። ኑሮ እንዴት ነው? ጤና፣ ሁሉም ሰላም ነው? ወይኔ ጋ አልሐምድላ። እንዴት ናችሁ? ደህና ናችኋል? አማን ናችሁ? ሁላችሁም ሰላም ሰላም ብያለሁ። ሰላማቸው ይብዛልኝ። ዛሬ እንግዲህ እንዴት ነው? ስራ እንዴት ነው? ረመዳን አለቀ በቃ። አሁን እንግዲህ እያወርፈታ አለ ብዬ አስባለሁ። ብዙም ስራ ይበዛባችሁም ኢንሻ አላህ አላይገዛቸው አላይገዛ እንላለሁ እና ማጤቻ ያለሁ ማለት ነው። ዛሬ እንግዲህ ሰይዲ ወደ አዳማ ገብቷል። የሄደውም እንግዲህ ሀዩ ጋ ነው ማለት ነው። ሀዩ ሰይዲ እንግዲህ አማራ ክልል ማርስ በላከርም ነው የመጣው። እንዲያውም ተማሪ ያለ ፈጣ አዝማን የበላሁት አላት እና እናት ወይ ሸጋ ቆንጆ ልጅ አይቻለሁ እና ጎንደር እመለሳለሁ አላ ጎንደር ወጮቹ አገር ምን አማራ ኮምን ነው ሁሉም ቆንጆ ናቸው። ስለዚህ የሚጣልላቸው ብዬ ነው። በዛን በትር በዛን ብትር በቃ ቆንጆ ቆንጆ ቆንጆ ሸጋ ሸጋ ሸጋ ሸጋ መሬቱ የሚያፈልቀው እና ምንም ማድረግ አይቻልም። ይሄ ከመሬቱ ነው። መሬቱ የሚያፈቅለው በቃ ሸጋ ሸጋ ጸባይ፣ አሰናይ በቃ እንደዛን የሚያበቅለው ጀግና ምናምን ስለሆነ የሚያበቅሉ ምንም መደረግ አይቻልም። እና ከማር አልፎ ደግሞ ጣዝማ ነው እዛ የሚሆነው ስለዚህ መሬቱ ሁላ ጣዝማ ይወጣበታል በነገራችን ላይ እና አላህ ነኢማው ሁሉ እዛው ነው። ገባችሁ? እና ሰይድ ዛሬ ሀዩና ሳበዲያት ማለት ነው ቆንጆ አይቼ መጣ ይላታል። እንዴ ላለ አብላጭ ምን ነካ ምን ነካ? እንዴ ቆንጆ አይቼ መጣሁ ትላለህ እንዴ? እንዴ ቆንጆ እኮ ስትመጣ እሷ ታብዳለች። ስለዚህ ዝም ነበር ማለት ያለብህ። አሁን እንግዲህ የባስ እዚህ እንደው ሱመያ ነው ዲዋን አሳየቻት። ባሊ አንድ ነገር ሆነ እንደሆነ እንትና አንዱ በቃ በዴ ሳይከረጭ ማለት ነው። መቼም ሀያ ሀዩ እንኳን የቅናት አይሆን ይበሽ የበሽታ ነው። እኔ ዝስ ሰው ሰርባለሁ አለች። በጣም የዋ ማለት እኔ ዝስ ሰው ሰርባለሁ አለች። አንተ እዛ ቆንጆ ሴትና ማረህን ትበላለህ፣ አትለውም። አይ ሀዩ፣ ሀይ በጣም ታስቂያለሽ አንዳንዴ ፈታና ያደረግሽ ይባላል። ራሱ ሱመያ ደግሞ በየእንትኑ ሸርሸርሸርሸርሸር ፎፎ እያለች ነው። አሁን በነገራችሁ ላይ ጠፍታለች። የት እንደጠፋች ፈልጉልን እንላለን ማለት ነው። ንግስት ሱመያ እንግዲህ ንግስት ሱመያ ፈጣሪ ይጠብቃት ልጆቿ ጋር ማለት ነው። ሰይድ ግን ጥፋት አጥፍተሃል። መጀመሪያ መሄድ ያለብህ ሱመያ ጋር ነበረ። ምክንያቱም መጀመሪያም ስፈልግ የነበረው ሱመያ ነው። እንደገና ሀዩ ጋር ሄደ። ነገ ሌላ ወይ ነው የምትሄደው ብትልህ ህብድ ልትን ነው ማለት ነው በዛው ፈለጋህን እንደጀምርክ በዛው በቀጥልበት እሷ ሀረር ነው ይብላል ያለ እንዴ ስለዚህ ሀረርና አዲያማኔ ነው ያለችው ለምን ሀዩ ጋር ከአንተ ፍለጋ ተወጣ እንዴ ከፈለጉ አይቀር በደንብ አርገ ፈልገ እዛ ያችን ልጅቱን አጊተ ነበረ ጥፋት አጥፍታል ሁለተኛ ጥፋት እና ለምን እንዲሆነ ማለት ነው እና ዛሬ ነው ጉርኮና ሰተራለች አፏ ማለት ነው። እንደ በፊቱ ጥጥጥጥ ጠቀራ ባልዮ ተጎነነው መሰለኝና እንደው አዴብ ይዛል ዛሬ ዛሬ አዴብ ተይዟል ማለት ነው። ዝም ብላለች እና አዴብ ስላልፈጠረ ባል ልጅቱ እና ሱሞያ ምንም እንትን ምንም ሰርታለች። ጀግና ናት በየለች በፏፏፏፏ እያለች ነው አሁን ግን ጠፍታለች። አላህ ይጠብቃት እና ሰይዲም አዳማ ገብቷል። በጣም ደስ ይላል። ሲቀጥል ልጆቹ ጋር ሰላም ያገናኘው ነው የምንለው። ሀዩ ደግሞ ረጋቤ የኔ ውድዋ እያለች እኮ የኔ ሸጋዋ ሰይድዋ ከአንተ ሌላ ወንድ የለም በዓለም ላይ አለች እና ስለዚህ አሁን እንግዲህ አቀባበል ተደርጎለታል። ነገ ነገ በስቲያ ደግሞ ሀያ እሱ ልጆች እንፈልጋለሁ ብሎ ሲሄድ እንትን እንዲያይል እንዲያታብጅ ብቻ ረጋቤ። ረጋ ማለት ነው። የተማ ይሄድም ንግድ ጥሱ መያጋስ ስለሆነ ትጨናነቂ ብዬ ነው። እሺ ምንም እንትን የሚያባብልሽ ነገር አይኖርም ምላለሁ። ሃያቲ እንግዲህ ፈታ በሉ ዘና በሉ ማለት ነው። ግን ረጋ እየረጋ ይወጣ።